በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መደገፍ ወንጀልን ለመከላከል የወጣው ማሻሻያ አዋጅ ጸደቀ። ቀደም ብሎ ለትርጉም ተጋላጭና ለአፈጻጸም አስቸጋሪ የሆኑ ጉዳዮችን ያስተካከለ መሆኑን በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ገልጿል። ምክር ቤቱ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጽድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ እንደተናገሩት ነባሩ አዋጅ 780 እዝባር 2005 ሙሉ ለሙሉ እንዲቀየር የቀረበው ረቂቅ አዋጅ ላይ መሰረታዊ ማሻሻያ ተደርጓል። ከነባሩ አዋጁ 58 አንቀጾች መካከል 14ቱ ላይ ማሻሻያ መደረጉንም ገልጸው ማሻሻያው የዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት ያደረገ መሆኑን ጠቁሟል። የአዋጁ ማሻሻያ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በሚደረጉ አለም አቀፍ ጥረቶች ኢትዮጵያ ድርሻዋን በአግባቡ እንድትወጣ የሚያስችል ነው ተብሏል። በዚህ ጉዳይ ላይ የምንቆየው በጉዳዩ ላይ ተጨማሪ ሀሳብና ማብራሪያ ሊሰጡን ደግሞ የህግ ባለሙያና ጠበቃው አቶ አንዱዓለም በእውቀቱ እንግዳችን ናቸው፣ እዚህ ስቱዲዮ ይገኛሉ። አቶ አንዱዓለም ስለመጡልን እናመሰግናለን። እናመሰግናለን ቀደም ሲል የተከታተል ነውና በተለይ በወንጀል የተገኘ ሀብትን ህጋዊ አስመስሎ ማቅረብ ሽብርተኝነትንም እንዲሁ በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚያስችለው አዋጅ አተገባበሩ ላይ አንዳንድ ወገኖች ስጋት አለን የሚል ሀሳብ ያነሳሉና ይሄ እንዴት ይታያል ከዚሁ ጋር አያይዘው ደግሞ አቶ አንዱዓለም በተለይ አሁን በሽፋን ስር የሚደረግ ምርመራን በተመለከተ የተሰጠ በወንጀል ያለመጠየቅ መብት አለ ምርመራው በሚከናወንበት ጊዜና ይህ መብት ከገደብ ያለፈ ነው ተብሎ ይነሳል ይህም ከህገ መንግስቱ አኳያ እንዴት ነው የሚታየው? እንግዲህ በዋናነት አንቺ ያነሳሽው የመጀመሪያው ኮንሰርን ቤዚካሊ ከህጉ የሚመነጭ አይደለም ወይም ደግሞ ህጉ ላይ በተቀመጡ አይደለም። የሰዎች ፍርሃት ከዚህ ቀደም የነበረ ኤክስፒሪንስ አለ። የትኛውም ህግ ሲወጣ፣ የትኛውም ህግ በተግባር ላይ ሲውል ሰዎች እንዲያስፈጽሙ የሚጠበቁት አካላት ምንም እንኳን ሰብአዊ መብትን መረጋገጥ ያለባቸው ቢሆኑም ለተመደቡበት አላማ ታማኝነታቸው ለህገ መንግስቱና ለህሊናቸው ሆኖ ያንን መስራት ያለባቸው ቢሆንም ቅሉ ያንን ለጥጦ የመስራት ነገር አለ። እና አሁንም የሽብርተኝነት አዋጅ ሲወጣ ኮንሰርን አለን የሚሉ ሰዎች በቀደመው ስርአት አዋጁ የወጣበትን አላማ ሲሆን የምታስፈጽም የነበረው ለፖለቲካ የሚቀናቀንሽን የሚቃወምሽን፣ ከአንቺ ሀሳብ ጋር አብሮ መሄድና አካላት ለመጨቆን ይጠቀማል ስለሚባል ነው። እና ማንኛውም ህግ ቢወጣ ሰዎች በዚህ ጉዳይ ይፈራሉ። ከዚህ ቀደም አሁን ለምሳሌ በኤልሲት ፋይናንሲንግ ላይ በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ መጠቀም በተመለከተ አዋጅ መንግስት ባወጣበት ጊዜ ብዙ ሰዎች ኮንሰርን የነበረው ምንድን ነው? ይሄ አዋጅ የወጣው ከመንግስት ጋር የሚቃወሙ ሰዎችን ለማጥቃት ነው እንደዚህ። ዞሮ ዞሮ አንድ አዋጅ የትኛውንም አዋጅ ተጠቅሞ መንግስት ይሄንን የሚያስፈጽሙ አካላት ታማኝ እስካኖር ድረስ በየጊዜው የሙያ ማሻሻያ የተሰጣቸው በየጊዜው የተመደቡበት አላማ እንዲገባቸው ተደርጎ እንዲሰሩ እስካልተደረገ ድረስ ያ ፍርሀት አለ። ያ ፍርሀት አለ ተብሎ ግን ህግ ሳይወጣ አይኖርም። ህጉ መጀመሪያ እንዲህ የታሰበው አላማ አለ፣ ከዛ አንጻር ነው ፍርሀቱ፣ እንጂ ራሱ ህጉ ላይ በተቀመጠ አንቀጾች አለ ክፍት አይሆንም። ስጋታቸውን ያነሱ ሰዎች ክፍት ይሆናል፣ እድል ይሰጣል፣ እንዲህ ያለው ተግባር እንዲፈጸም ህጉ የሚል ስጋት ነው ያነሱ። ስጋት አለ፣ ግን ቅድም እንዳልኩሽ ነው። አሁን ለምሳሌ ተገቢ የሆነ ምርመራ ማካሄድ አለ፣ ተገቢውን የሆነ ህግ አፕላይ አድርጎ የሚፈልገውን ዓላማ ማግኘት አለ። አሁንም ቢሆን ፍርሃት አለ ተብሎ እንትን አትይም። ከሌለውም እኮ ተደርጎ እየተጠቀሙ ነበር። አሁን ለምሳሌ ስርዓት ከሌለ ተገቢው የሆነ ኮንቲኒስ የሆነ ስልጠና ካልተሰጠ ለፀጥታ አካላት፣ በምርመራ ላይ ለሚሳተፉ አካላት፣ ይህን ለሚያስፈጽ አካላት በሙሉ ተገቢ የሆነ ስልጠና ካልተሰጠ ሳይኖርም እኮ ይፈጸማል። እርግጥ ይህንን የምትቆጣጠሪበት ደግሞ ጥብቅ መመሪያ ያስፈልጋል። አይደለምና እንደዚህ ተብሎ አዳጋ ያገር ነው በዲሞክራሲ በሰብአዊ መብት በብዙ ጉዳዮች አያያዝ ላይ ልምምድ የተወሰደበት ቀስ በቀስ ወደዛ ለመምጣት የሚሞከር የሚሞከረ ሀገር ነው። ይሄ አፍሪካ ነው፣ ኢትዮጵያ ነው፣ የምናውቀው ነው። አዲስ ነገር አይደለም። ነገር ግን ኮንቲኒዩስ የሆነ ስልጠና ካልተሰጠ ጥብቅ መመሪያ አሁን ይሄ አዋጅ ነው። አዋጅ በመመሪያ ይደግፋል። ጥብቅ መመሪያዎች ያስፈልጋሉ፣ ማንዋሎች ያስፈልጋሉ። ይህ በምሰራበት ጊዜ እንጂ ህጉ እኔ ህጉ አይደለም ያንን የሚፈጥረው ምናልባት እንደው ይሄ ትግበራው ላይ አተገባበሩ ላይም ጭምር ስለሚሆን አንዳንድ ጊዜ እንደየሰዎች የግለሰብ ፍላጎትና ስሜት ህግ አስፈጻሚ አካላት ጉዳዩን ለግል ፍላጎታቸው ሊጠቀሙት ይችላሉ የሚል አይነት ስጋቶች ናቸው የሚነሱት። እና አተገባበሩ ላይ መመሪያው ላይ ምንድን ናቸው ሊካተቱ የሚገባቸው? ይህንን ስጋት ለመቅረፍስ ምንድን ነው? ተጠያቂነት ያስፈልጋል። ተጠያቂነት የለም ሲባል ዝም ብሎ ልቅ መሆን የለበትም። ይሄን ጉዳይ በሚሳተፉ አካላት ላይ ጥብቅ የሆነ ማንዋል ያስፈልጋል፣ የአሰራር ማንዋል ማለት ነው አንድ ይሄ ምርመራ ከተጀመረበት ጊዜ ጀምሮ ተጠናቆ ለአቃቤ እስከሚመራ፣ ለፍርድ ቤት እስከሚቀርብ ድረስ ይሄ መዝገብ ይሄ ምርመራ አልቋል ተብሎ እስኪጠናቀቅ ድረስ ያሉ ስቴፖች ላይ በሙሉ ከአንድ ምርመራ ላይ ከሚሳተፍ አካል የጸጥታ አካል ከመያዝ ጀምሮ ጥርጣሬ ሀሳብን ከመቀበል ጀምሮ የሚሰራበት ጥብቅ የሆነ ማኑዋል ያስፈልጋል። አመራር መመሪያ ያስፈልጋል። ጀነራሊ አዋጅ ሲወጣ ብሮድ ነው። ግን መመሪያውን ከዚህ የበለጠ ጥብቅ አሁን በጣም ፍሪደም የሚሰጥ ሰፋ ያለ አዋጅ ካወጣ ዝርዝር መመሪያው ደግሞ ጥብቅ መሆን አለበት። በጀነራል ተርምስ ከወጣና ደግሞ ትንሽ ለቀቅ ያለ ከሆነ ብዙ መመሪያና ደንብ በማዘጋጀት ያንን ይደርሳል ተብሎ የሚፈራውን አደጋ መከላከል ይችላል ብዬ አስባለሁ። ግን በዋናነት በዚህ ጉዳይ ላይ የሚሳተፉ ሰዎች ሁል ጊዜም ቢሆን ማለት ነው፣ ህግም ሳይወጣ እኮ ይደረጋል። ህግም ሳይወጣ አሁን እዚሁ ህጉም ሳይወጣ ይደረጋል። ይሄኛው ግን ህግ ወጣለትና በተለይ አሁን ብዙ አከራካሪ የሚሆነው እና በሽፋን ስር ለሚደረግ ምርመራ የተሰጠው በወንጀል ያለመጠየቅ መብት አለእና ይሄኛው አከራካሪ ሆኖ ይቀጥላልና ህጉ በዚህ መጠን ክፍት ካደረገው እንዲባባስ አያስችልም። እኔ ምንድነው ምለው፣ ይሄ በነገራችን ላይ ሽብርተኝነት እና እንደዚህ ነገሮች፣ ሁለት ነገሮች አንደኛ ሲፈጸሙ የሚደርሰው ጉዳት ከፍተኛ ነው። ለዛ ሲባል ብዙ ሀገራት እኮ የተለመደ ነው። አትስቴክ ያለው ኢንተረስት አትስቴክ ምንከላከለው የምናስበው በጣም ሰፊ ነገር ነው እና ይሄ በህግ እንትን ብለሽ ጠርንፈሽ እንዳይንቀሳቀሰው አድርገሽ ምርመራ አይሳካም። ሁለት ያደረገው በጣም ውስብስብ ነው፣ አፈጻጸሙ ውስብስብ ነው። ያንን ነገር ለመከላከል በምርመራ ውስጥ የሚሳተፉ አካላት ትንሽ ለቀቅ መደረጋለ። ይሄ ማለት ተሰማይ ማለት እንዲፈጽሙ አይደለም። ለምሳሌ አንደር ከቨር ተብሎ ውጭ ሀገር ከወንጀለኞች ጋር አብሮ ተባብረህ እየሰራ መጨረሻ ላይ የፀጥታ አካላት በቁጥጥር ስር በሚያውሉ ጊዜ ይሄ አንደር ከቨር ነው የሚሰራው፣ ወይም ደግሞ በስውር አብሮ ሲሰራ የነበረ ነው። ለዚህ ተብሎ አብረህ ቱ ሰም ኤክስቴንት ወንጀል የሚመስሉ ነገሮች እስከመፈጸም ድረስ ሊሆን ይችላል። ይሄ እንግዲህ ይህንን ነገር በሚደረግበት ጊዜ ፍሪደሙ ደግሞ ያስፈልጋል፣ ፍሪደሙ ደግሞ ያስፈልጋል። ሁለት ባላንስ ቅድም ያልኩታል። ልንከላከለው የምናስበው ኢንተረስት ለምሳሌ አዲስ አበባ ውስጥ ትልቅ የሽብር ስራ ሊፈጸም የሽብር ጥቃት ሊፈጸም ነው ተብሎ ታስቦ ይሆናል። የሆነ አካልን ከነኚህ ሰዎች ጋር እንዲሰራ አድርጎ የሚድነውን ስናስበው እዚህ ጋር እንዲፈጸምና ቶለሬት ያደርግ ነው። በነገራችን ላይ በወንጀል ህግ ደግሞ፣ በዋናነት በወንጀል ህግ የሚቀጣው ሰው ሜንስሪያ የሚባል አለ፣ ወይም ደግሞ የአእምሮ ክፍል አለ። አሁን ሰው ይሁነኝ ብሎ ወንጀል ሲሰራል በዋናነት የሚቀጣውም ይሄ ለሌላ ዓላማ ነው እና በቅጣትም እናሟለው ነገር የሚለው ስለዚህ፣ ሽብርተኝነት ሁሉም ሊጸየፈው የሚገባ ጉዳይ፣ ሰላምን አደገኛ ነገር ነው። አደገኛ ነገር እንደሆነ ምንም ግልጽ ጉዳይ ነው። ነገር ግን አተገባበሩ ላይ አስፈጻሚው አካል የተሰጠው ገደብ በተለይ አንዳንድ የመብት ጥሰቶችን በዚህ መልክና በዚህ ቅርጽ ውስጥ እንዳይፈጸሙ ምንድን ነው ሊደረግ የሚገባው? ለተፈፃሚነቱ በተለይ አሁን መመሪያዎቹም ጭምር አሉ። መመሪያዎቹ ሳይዛነፉ እንዲፈጸሙ መደረግ ያለበት አስፈጻሚው አካል ደግሞ የሚያዛንፋቸው መብቶች እና የሚጥሳቸው አይነት ነገሮች ካሉም ደግሞ ለእሱ እርማት መስጠት ኤግዛክትሊ ገደብ ያስፈልጋል። ሁሌም ገደብ ያስፈልጋል በህግ አይደለም የሚገደበው። ግን በነገራችን ላይ ከዚህ ቀደም ራሱ ኢትዮጵያ በጣም ጥሩ ጥሩ ህጎች እኮ ነበሩት። በደርግ ጊዜ እኮ ሰዎች ሲረሸኑ የነበረው አዋጅ እየወጣ ነው በየቀኑ ስብሰባ እየተካሄደ በውሳኔ ነው። ዝም ብሎ በመንገድም ያለ አደጋዎች እንዳለ ከግምት ብናስገባም በህግም እኮ መጨቆን ይቻላል። እሱ አይደለም ዘ ሞስት ኢምፖርታንት ፖይንት እሱ ሳይሆን፣ አስፈጻሚ አካል አገሪቷን እንዲመራ የተቀመጠው አካል ያለበትን ኃላፊነት ተረድቶ በስሩ ደግሞ በተዋረድ ያሉ ይህንን ማስፈጸም የሚችሉ ሰዎች ደግሞ በመጀመሪያ ደረጃ ምንድን ነው ግባቸው? አላማቸው ምንድን ነው? ህዝብን ማገልገል ነው፣ ህዝብን ከወንጀል መጠበቅ ነው። የዛ አካል እንዳይሆኑ ተከታታይ ስልጠና መሰጠት አለበት። አዋጅ አለ፣ አዋጅ ስላለም አይደለም። ከዚህ በፊት አዋጅ እያለም በደል ነበረ፣ አዋጅ እያለም ጥፍር መንቀል ነበረ፣ አዋጅ እያለም ከባድ የሰብዓዊ መብት ጥሰት ነበር። አዋጅም ቢኖር እሱ ሳይሆን ለሌሎች አካላት የዚህ ጉዳይ ላይ ለሚሳተፉ አካላት ተከታታይ ስልጠና ያስፈልጋል። ስልጠና ብቻውን ደግሞ ለውጥ ስለማያመጣ መመሪያም ያስፈልጋል። መመሪያው አዋጁን ግቡን እንዲመታ የሚያደርግ መመሪያ ታወጣለ ሰዎች ተጠያቂ የሚሆንበት አልፈው ሲሄዱ ይሄ አንድ ከሰው ከተያዘ ጀምሮ ስቴፕ ይታወቃል። ምርመራ ይሄን ያረከው ለምንድ ነው አላስፈለገ? አንድም ስቴፕ ቢሆን እንዳይሆን የአሰራር ማኑዋል ከተወጣለት እና በዛ መሰረት በዛ ስታንዳርድ መገምገም የሚችል ከሆነ ችግር የለውም ብዬ አስባለሁ። የህግ ባለሙያና ጠበቃ አንዱዓለም በእውቀቱ እዚህ ስቱዲያችን ድረስ መጥተው ለሰጡን ሙያዊ ማብራሪያ ከልብ እናመሰግናለን። መልካም ቀን።